እንዴት ነው ዴቭ ከነ ፍቅረኛ ሮዛን ሊያገባት የቻለው? ባክሽ፣ የማይመስል ነገር አታውሪ። ምንድነው ባከ? የማይመስል ነገር አንተ እኮ የሮዛ ፍቅረኛ ነህ። እኔ ደግሞ ይህንን ነገር ለማወቅ ምን ያህል እንዳረፈድኩ አላቅ። አሁን ግን ሴራችሁ ተጋልጧል። አሁን የሮዛ ባለቤት ዴቭ ነው፣ እኛም አምነን መቀበል ያለብን እውነታ ይሄ ብቻ ነው። ምን አይነት የተሳሳተ መንገድ ላይ እንዳለን እና ይህም እውነት ለዘላለም ተቀብሮ እንደማይቀር አንድ ቀን እንደሚጋለጥም አውቃለሁ። እንግዲያውስ ያ የእውነት ቀን ዛሬ ነው። አሁን አንተና ሮዛ ዴቭን ይቅርታ ጠይቁታላችሁ። እኛ ፍቅረኛ ሞች ነን፣ እስከ ዛሬ ድረስ አንተ ላይ ላደረስነው በደል ሁሉ ይቅርታ አድርግልን ትሉታላችሁ። በጭራሽ ይህንን በጭራሽ አናድርጎ። ጥሩ እኔ ነግሯለሁ። ሄዋን የኔና የአንቺን ግንኙነት ደርሳበታለች። ምን? ቆይ ግን እንዴት አስችሏችሁ ነው ከዲፍ ጀርባ በዚህ ልክ የምታሴሩበት ብላ በጣም ናቀችን። ቆይ ምንድን ነው የምትለው? ምንም አይነት ነገር ዘላለም ተዳፍኖ እንደማይቀር ታውቂያለሽ አይደል? እሺ ቆይ ምንድነው የሚሻለኝ? የመጣው ይምጣ። እውነቱን ሳንፈራ መናገርና የሚመጣውን አሜን ብለን መቀበል። መቀበል? በሽተኛ እኮ ነው አንተ። እኔና ዲቫ አንገታችንን ብናዞርብ፣ ቆይ አንተ ምንድነው የምትሆነው? ምንም ነገር ልሁን ደንታ የለኝም። ጭንቅላቴ ላይ እያቃጨለብኝ ውስጤ የሚሰማኝን ጸጸት ማስቆም አለብኝ። ስለዚህ ምንም ነገር ይፈጠር እናገራለሁ። እብድ ነህ። በዚህ ከቀጠልኩኝ አብዳለሁ። ይኸውልህ ራስህን ችለህ ማበድ ትችላለህ። እኔ እኔ ይዛ ግን መሆን የለበትም። አንቺ ወይም እኔ ስለግንኙነታችን ካልነገር ነው ሄዋን ትነግረዋለች። ምን አሷን ከትናግሯ ነው መጠብቅላት። ካአሁን በኋላ ምንም ተስፋ የለን። ስለዚህ ተስፋ ቁረጭ። አልቆርጥም። ልክ አንተ ሽባ እንደሆንከ ሁሉ አቶ መለሰ የሚባል መልአክ እንዳላት ሁሉ እሷም አንድ የሚያንበረክካት ድክመት ይኖራታል። እና ለጭካኔ ያንን ሚስጥሯን መግለጽ ያለ ጥርጣሬ ድክመቷን እጠቀመዋለሁ። ሌላ ስህተት በዛ ካላቆመች ደግሞ እገላታለሁ። ምን? አትጠራጠር ዴቭ። ሮዛ ችግር አለባት ይመስለኛል። ስለ እኔ ሆነ ነገር ልትነግሪው ነበር አይደል? ነበር። ይኸውልህ ዴቭ፣ እኔ አንተን አንቺ፣ መናገር ካልቻልሽ እኔ በመናገር ልተባበርሽ ይችላል ሮዛ ዚጋ ዴቭን እኔ አንተ ዋሽቻለሁ የደበኩ ነገር አለ ያለችው የራሷን ሚስጥር ከባንቴሮ ጋር ያላትን ነገር፣ ከዚህ በፊት ዴቭን ደብቃ የቆየችውን ነገር ልትነግረው ሳይሆን በዚህ መሀል እዚህ ጋር ሄዋን እየነገረችው ያለችው የሆነ ነገር አለ። ይሄንን ነገር መንገዱን ለማስቀየስ ይመስላል። ምናልባት የሆነ ነገር ነው ልትነግረው የምትችለው። ይሄንን ነገር ዋሽች ያለሁ ይሄንን ነገር ደብቅ ያለሁ ብላ ሌላ ቀለል ያለ ነገር ትነግረዋለች እንጂ ይሄን ከባዱ ሚስጥር እንዲያውቅ አትፈልግም ማለት ነው። ባንቴሮ ደግሞ ይሄንን ነገር ተናግሮ መገላገል ይፈልጋል። የህሊና እረፍት ማግኘት ይፈልጋል። ሮዛ ደግሞ መጀመሪያውንም ይሄ ነገር እንደማይሆን ለባንቴሮ ነግራለች። ይሄንን ሚስጥር ማወቅ የለበትም እሱ፣ ይሄንን ሚስጥር ከሚያውቅ እኛ ሔዋንን እናጠፋታለን እሷን እንገላታለን ብላ ስታወራ ነበር። እንደዚህ ብላ የምታወራ ሮዝ ደግሞ እዚ ጋ ዴቭ ይሄንን ከባዱን የህይወቷ ሚስጥር እንዲያውቅ የማትፈልገው ሮዝ አሁን ደግሞ እንደዚህ ፊት ለፊቱ ቆማ ቀለል አድርጋ እኔ እኮ ይሄን ነገር ዋሽቼ ያለው ባንቴሮ ወንድሜ ሳይሆን ከዚህ በፊት የነበረው ባለቤት ብላ ይህንን ከባዱ ሚስ ለእሱ ነግራ የእሷን እቅድ ማበላሸት አትፈልግም ማለት ነው። እሷ አሁን ላይ ብዙ እቅዶቿ አላት። የሷን እቅድ ማሳካት ትፈልጋለች። መጀመሪያ ላይ ዴቭንም ሄዋንንም ባንቴሮንም ከማጥፋቷ በፊት መጀመሪያ ላይ ልታሳካው የምትፈልገው ነገር አለ። ያሉትን ንብረቶች እንዳለ ለራሷ መውሰድ ትፈልጋለች። ከዛ በፊት ግን ዴቭ እዚህ ጋር የሷን ሚስጥር እንዲያውቅ አትፈልግም ማለት ነው። ባንቴሮ ደግሞ ይሄ ነገር ከህሊናው በላይ ሆኖበታል። እኔ እኮ ከዚህ በፊት ዴቭን ለመግደል ብዙ ነገር አድርጌያለሁ፣ ብዙ ነገር ሞክሬያለሁ። እሱ ደግሞ ያንን ነገር ሁሉ ይቅርታ አድርጎልኝ አሁን ላይ ተቀብሎኝ ቤቱ አኑሮኛል በሚለው እዚህ ጋር እሱ ላይ እያደረገ ያለው ነገርና ከሱ የደበቀው ነገር በጣም ጸጽቶታል ማለት ነው። ሄዋንም እዚህ ጋር ይሄን ነገር እነግረዋለው እያለች ነው። ሄዋንያው በፊት የባንቴሮንና የሮዛን ፍቅር መጀመሪያ ከዩኒቨርሲቲ ጀምሮ ስለምታቅ እዚህ ጋ ደግሞ ሁለቱ እየዋሹ ዴቭን እየጎዱት እንዳለና እሱ ላይ እየተጫወቱ እንደሆነ ሲታወቃት ነው እዚህ ጋ እንዴት እንደዚህ ታረጋላችሁ? እኔ ይሄን ነገር መቋቋም አልችልም፣ ስለዚህ ሚስጥሩን ሁሉ እነግረዋለሁ ብላ ነበር ነበርና እዚ ጋር እንደውም እሱ ወደ ስራ ሲሄድ እዚ ጋ ያለውን ነገር ሮዛ ዋሽታለች እሷን ምን ያህል ታቃት አለ ብላ ያለውን ነገር ልትነግረው ስትል ነው። ሮዛ ደግሞ ከመኝታዋ ተነስታ እየሮጠች የመጣችው ማለት ነው። ይሄን ነገር እንደምትነግረው ደግሞ ልትነግረው እንደምትፈልግም ባንቴሮ እዛ ጋ ስለነገራት ማለት ነው። ይሄንን ሚስጥር መናገር የለባትም። ይሄንን ሚስጥሬን ከምትናገር የእሷን ምላስ እቆርጣታለሁ፣ የዴቭንም ጆሮ እደፍነዋለሁ እያለች ነው ማለት ነው። ለዛም ነው አሁን እዚህ ጋር ወጣ መጣ። በዚህ መሀል ደግሞ የሆነ ነገር ዋሽች ያለው የደበኩ ነገር አለ ብላ በዚህ መሀል ሌላ ነገር እየተናገረች ያለችው ማለት ነው። እዛ ጋ ያው ሄዋን ያለቻት አንቺ ይሄንን ነገር መናገር ካልቻልሽ እኔ አግዝሻለሁ፣ እኔ እነግርልሻለሁ ስትላት ነው እዛጋ ጋር እሷ የምትናገረውን ሄዋን የምታወራውን ነገር ቀደም ብሎ በአንቴሮ ስለተናገራት እዚህ ጋ ያን ምስጢር መናገር የለባትም እኔ በዚህ መሀል የሆነ ነገር ልፍጠር ብላ እሷ በመሀል የገባችሁ ማለት ነው። ሄዋን ያው መጀመሪያውኑ በአንቴሮና ሮዛ ፍቅረኛሞች እንደሆኑና ና ዩኒቨርሲቲ ደግሞ ሄዋንና ሮዛ አብሮ እንደሚማሩ ነበር እኛ ያወቅ ነው። እናም ያን የራሱ አብሮ ዩኒቨርሲቲ ሲማሩና አንድ ዶርም በነበሩበት ጊዜ ራሱ ባንቴሮ የሮዛ ፍቅረኛ ስለነበረ እሷ ጋር እንደሚመጣ ታውቃለች። ሁለቱም አብሮ ፍቅረኛሞች እንደሆኑ ታውቃለች። እዚህ ጋ ደግሞ ዴቭ የእሷ ፍቅረኛ እሷ ከአስር ዓመት አመት በኋላ ፍለጋ የመጣችው ፍቅረኛዋ ሮዛን ያገባታል ብላ አስባ ስለማታቅኖ ቤት ድረስ መጣ እሷን ያየቻት ማለት ነው። ዴቭ ደግሞ እዚ ጋ ነገሩን ሁሉ ደብቆ ሄዋን የበፊት የሱ ፍቅረኛ እንደሆነች ሳይሆን የጓደኛው እህት እንደሆነች እና ጓደኛው ደግሞ እዛ ድንበር ላይ ወታደር ነውና፣ አሁን ደግሞ ህይወቱ እንዳለፈና አሁን እቺ ልጅ ሔዋን ሌላ ማረፊያ ስላሌላት ዘመድ የምታቆ ሰው ስላሌላት ነው እኔ ወደ ቤት ይዣት የመጣው ብሎ ነው እዛጋ ለሮዛ የነገራ ማለት ነው። ሮዛ ደግሞ የሔዋን እዛ ቤት መቀመጥ ራሱ እንቅልፍ ነስቷታል። ለዛም ነው ዴቭን የጠየቀችውና እስከ መቼ ነው ግን እቺ ልጅ እዚህ የምትቆየው? ብዙ ጊዜ እኮ እዚህ ከቆየች ቤቱ የራሷ ይመስላትና መሄድ የሚለውን ነገር ትረሳለች ብላ ለዴቭ ነግራዋለች። ዴቭ ደግሞ እስከፈለገች ጊዜ መቆየት ትችላለች ሌላ መሄጃ ቦታ ስላሌላት ነው ብሎ ነግሯታል። ማለት ነው ያው ሮዛ ሄዋን ከዛ ቤት እንድትሄድ የምትፈልገው ይሄንን ሚስጥራቸውን የእሷንና የባንቴሮ ነገር ስለደረሰችበት፣ አንድ ቀን ደግሞ ለዴቭ ነግራ ጉድ ታረግናለች፣ ታዋርደናለች የሚለው ነገር ስላሰጋት ነው። አሁን ላይ እንድትሄድ ፈልጋ ዴቭን እዚህ ጋር መች ነው የምትሄደው? ለምንድነው ነው ማትሄደው? ለምንድነው ነው እዚህ የምትቆየው? እስከ መቼ ነው እዚህ የምትቆየው? ብላ ይሄን ያሳሰባትን ነገር ይሄን እንቅልፍ የነሳትን ነገር እየነገረችው ያለችው ማለት ነው ዴቭ ደግሞ አሁን ላይ እያደረገ ያለው ያው ሮዛን እንደሚወዳትና ለብዙ አመታት ለስምንት አመታት ሲጠብቃት ነበር ያው ስምንት አመት ጠብቆ በስተመጨረሻ ተስፋ ቆርጦ ነበር ሮዛን ያገባትና ከሷ ጋር ትዳር የመሰረተው አሁን ደግሞ ሄዋን የሱ ፍቅረኛ የቀድሞ ፍቅረኛው ስትመጣ ፍቅሩ አገርሽቶበታል ግን ደግሞ ምንም ነገር ማድረግ አይችልም እዚህ ጋር ትዳር መስርቻለሁ አንቺ ብትመጭ ራሱ አሁን ረፍዷል ምን ዋጋ አለ ብሎ ጭንቅላት ውስጥ ሄዋንን ማሰቡ ራሱ ሮዛን እንደከዳትና ሮዛ ላይ በደል እየሰራ እንደሆነ ነው አሁን እሱን እየተሰማ ያለው ራሱንም እየወቀስ ያለው በዛ ምክንያት ነው እሱ እዚህ ጋር የሚያስበው ሮዛ ላይ ምንም ያየው ነገር የለም ሮዛ ለሱ ትክክለኛ ሚስቱ ወይ ደግሞ ትክክለኛ ባለ ትዳሩ ነች እሷ ንጹህ ሰው ነች እና እኔ ደግሞ እዚህ ጋር እንዴት ነው ትዳር ላይ ሆኜ ሌላ ሴት የማስበው እንዴት ነው ይሄንን ነገር እሷ ላይ ለማድረግ የማስበው የሚለው ህሊና ውስጥ ተደጋግሞ እየተመለሰ ይሄ ነገር ጸጸት እየፈጠረበት ነው ማለት ነው ሔዋን ደግሞ እዚህ ጋር የምታደርገው ነገር ግራ ገብቷታል እዚህ ጋር ደግሞ ይሄ ያለውን ሚስጥር የባንቴሮን እና የሮዛን ነገር ብነግረው ምናልባት ደግሞ ዴቭ ይጎዳ ይሆን እንዴ ራሱን ይጎዳ ይሆን እንዴ የሚለው ነገር እሷን አስጨንቋታል ማለት ነው። እሷን አሁን እዚህ ጋር ደስ የሚላት ስለ ሮዛና ስለ ባንቴሮ ያለውን ነገር ነግራው ከዛም በኋላ ደግሞ ዴቭ ከሮዛ ጋር ያለውን ነገር ከጨረሰ ምናልባት አንድ ላይ እንሆናለን የሚለውን ነገር ተስፋ አድርጋ ነው ማለት ነው። ይሄ ነገር ምናልባት ወደፊት መፈጠሩ አይቀርም። ዴቭ አሁን ላይ ስለ ሮዛ ምንም ነገር ስላላወቀ ነው በዚህ ልክ ራሱን እየወቀሰ ያለውና ከሔዋን ጋር ራሱ ሲያወሩ አሁን እኮ ብትመጪ ምንም ዋጋ የለውም አሁን ረፍዷል እኔ ባለ ትዳር ነኝ ብሎ ከዚህ በኋላ ያለው የእሱና የሔዋን ነገር እንዳበቃለት እየነገራት ያለው ማለት ነው። ሄዋን ደሞ እዚህ ጋር የሆነ ተስፋ ያላት ይመስላል። ምናልባት ይሄንን ሚስጥር ካወቀ በአንቴሮ የሷ ወንድም እንዳልሆነና ባሏን ወንድሜ ነው ብላ ቤት ድረስ ይዛው እንደመጣች ያለውን ነገር፣ የሮዛን ክፋት፣ ሁሉንም ነገር ከሰማ በኋላ ምናልባት ከሮዛ ጋር ያለውን ነገር ያቆምና ከኔ ጋር ፍቅራችንን እንቀጥላለን ብላ የሆነ ተስፋ አላት ማለት ነው። በእርግጥ አሁን ላይ ሁለቱም እንደሚዋደዱ ግልጽ ነው። ዛሬ እንደውም ተደብቆ ከቤቱ ጀርባ ሲተቃቀፉ ነበር። ያው ይሄ የሚያሳየው በሁለቱ መሀል በፊት የነበረው የመጀመሪያ የሞቀ ፍቅራቸው አሁንም እንዳለ ነው። ግን ደግሞ እዚህ ጋ ዴቭ ባለትዳር ስለሆነ ምንም ነገር ማድረግ አይችልም። ሄዋን እዚህ ጋ ስለመጣች ብቻ ዘሎ ከሮዛ ጋር ፍቺ ፈጽሞ፣ ስለዚህ ነይ ካንቺ ጋ እንሆናለን ማለት አይችልም ማለት ነው። እሱ ሮዛን የሚያስበው ትክክለኛ ሚስቴ ነች፣ ታማኝ ሚስቴ ነች፣ እኔ ደግሞ እንደዚህ ትክክለኛ ታማኝ የሆነችውን ሚስቴን ፈትቼ እዚህ ጋ የቀድሞ ፍቅሬ ብዬ እሷን መተው የለብኝም ይሄ የማይሆን ነገር ነው። ትክክለኛ ነገር አይደለም በሚለው ነው እዚህ ጋር ለሄዋንም ከዚህ በኋላ ምንም ተስፋ የለም። የኔና የአንቺ ነገር ምንም ነገር ማድረግ አንችልም ብሎ ከሮዛ ጋር ያለውን ትዳር ለመቀጠል እየፈለገ ያለው ማለት ነው። በእርግጥ እዚህ ጋር አንድ ሊሆን የሚችለው ነገር ይሄንን የሮዛንና የባንቴሮ ሚስጥር ሊናገር የሚችል ሰው ሮዛ አይደለችም፣ ሄዋንም ልትናገር አችልም። ያው እናገራለሁ ዛሬ ነገ እያለች እሷ የዴቭ ነገር ያሰጋታል ምናልባት ይጎዳል ራሱ ላይ የሆነ ነገር ያደርጋል የሚለው ነገር ስለሚያሳስባት ማለት ነው ይሄንን ሚስጥር ሊናገር የሚችለው ባንቴሮ ብቻ ነው ነው ። አሁንም እሱ እያሰበ ያለው ይሄንን ነገር ተናግሬ የሚመጣውን ነገር መጋፈጥ ይሻለኛል እያለ ነው። ዛጋ ዴቭ ለሱ ብዙ ነገር አድርጓል ከዚህ በፊት እሱ ዴቭን በጩቤ ሊወጋ ወይ ደግሞ ጥይት ራሱ ሁለት ጊዜ ተኩሶበት እሱን የመግደል ሙከራ አድርሶበት ነበር። ከዛ ሁሉ ነገር በኋላ ራሱ አሁንም ዴቭ እሱን እያገዘው ነው። እናም የሕክምና ሁኔታውን ራሱ እያመቻቸ ነው፣ ባንቴሮ ጥሩ ሕክምና አግኝቶ ወደ ቀድሞ ጤንነቱ እንዲመለስ ማለት ነው። ባንቴሮ ደግሞ ይሄን ይሄን ነገር እያሰበ እነሱ ደግሞ ከሮዛ ጋር ሆኖ ዴቭ ላይ ያደረጉትን ክህደት ሲያስብ ህሊናው ደግሞ ይሄንን ነገር መቀበል ያቅተውና ለምን ከዚህ ሁሉ ይሄንን ሚስጥር የደበቅነው ሚስጥር ለዴቭ ነግሬ ከዛ በኋላ የሚመጣውን ነገር ለምን አልጋፈጥም ብሎ እያሰበ ነው። ከዚህ በፊት ያደረገው ነገር ሁሉ ጸጽቶታል። ከዚህ በኋላ ግን የፈለገ ነገር ቢሆን እኔ ህክምናዬን ባላገኝ፣ ወይ ደግሞ ከዚህ በኋላ እንደዚሁ ብቀር ራሱ ያ ነገር ይሻለኛል እንደዚህ ህሊናዬ እረፍት አጥቶ ጭንቅላቴ ከሚናጋ ብሎ እያሰበ ነውና ይሄንን ነገር ደግሞ ሮዛ በጭራሽ ማድረግ እንዳሌለበት ባንቴሮ ደጋግማ ብትነግረው፣ ባንቴሮ ደግሞ አሁን ላይ ሮዛን እያለት ያለው የኔና ያንቺ ጊዜ አብቅቷል። ከአሁን በኋላ የኛ ጊዜ አይደለም። ይሄንን ነገር መጋፈጥ ያለብን ጊዜ ላይ ነው ያለ ነው ብሎ ሮዛ ራሱ ይሄንን ነገር ዴቭን ቁጭ አድርጎት ሁለቱም በቃ እኛ እንደዚህን ብሎ ስለ ሁለታችን ያለውን እኖታ መናገር አለብን ቢላትም ሮዛ ደግሞ ይሄ ነገር በጭራሽ እንደማይሆን ነግረዋለች ማለት ነው። ግን ባንቴሮ አሁንም ብቻውን ሲሆን ራሱ ይሄን ነገር እያሰበ ነው። ሊነግረው የሚችለው ደግሞ ባንቴሮ ብቻ ነው እንጂ ማንም ሰው አይደለም ማለት ነው። ምናልባት አይታወቅም። ከዛ በኋላ ደግሞ ዴብ ራሱ ባንቴሮን እዚህ ጋር እንደዚህ አድርጋችሁኛል፣ ቀጥ ብለ ከቤት ውጣ፣ ከዚህ በኋላ ስለአንተ አይመለከተኝም ላይለው ይችላል። ቃል የገባለትንም የህክምና ሁኔታውን በዛው ሊያስቀጥልለት ይችላል ማለት ነው።